ፋሲካ የሚለው ትርጓሜ መውጣት ይሆናል። መጽሐፍ ቅዱሳችንን በደንብ ስናገላብጥ ለሰባ ሁለት ጊዜ በመጽሐፍ ቅዱስ ላይ ተጽፏል። አርባ ስምንት ጊዜ በብሉ ኪዳን፣ ወደ ሃያ ዘጠኝ ጊዜ ደግሞ በአዲስ ኪዳን ውስጥ ምን ብሏል ተብሏል? ፋሲካ ፋሲካ ፋሲካ። ኢየሱስ ለአንቺ እርቃኑን ተንጠለጠለ፣ ደምግባ ታጣ፣ ተዋረደ፣ ተተፋበት። አቅም እያለው አቅም አልባ አደረጉት፣ አዋረዱት፣ ተፉበት፣ አቃለሉት፣ እንደፈለጉ አደረጉት። ግን ኢየሱስ የነበረ ነው አባቱም ስም አለው። ለምን የዓለምን ሁሉ የሚያስወግድ የእግዚአብሔር በግ ኢየሱስ መጥቶ ለሰው ልጆች ሁሉ ምን አረገ? ነብሱን እሱ ተዋርዶ አንቺ ከበር እሱ ደም ግባት አቶ አንተ ደምግባት አገኘ እሱ ስለ አንቺ ሞቶ ዓለም ሁሉ ነብሱ ሰጥቶ ኤሎሄ ሎሄ ላባ ዘበግዛሪ ብሎ የጮኸው ስለ አንቺ ነው። እኛ ሁላችን እኛ ሁላችን ከሙላቱ ተቀብለናል። በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶን ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። መቼም ቢሆን እግዚአብሔርን ያየ አንድስ እንኳን የለም። በአባቱ እቅፍ ያለው አንድ ያልጁ እርሱ ተረከው፣ እርሱ ተረከው። አሜን። ፋሲካ ስሙ ባረክ። እስኪ አሜን በሉ። እንግዲህ ያው ፋሲካ ነው። ፋሲካ በሚል ግዴቃ ልናገር እስቲ አጠገባቸው ያለውን ሰው በእርግጥም ላንተና ለቤትህ ፋሲካ ሆኗል በሉት። እስቲ በሉት ባካችሁ እስቲ ፋሲካ ለቤታችን ሆኗል። አረ ለዘርሽ ሆኗል፣ ለቤት ሆኗል። እስቲ ፋሲካ በሉት እስቲ ባካችሁ። ፋሲካ የሚለው ትርጓሜ መውጣት ይሆናል። መጽሐፍ ቅዱሳችንን በደንብ ስናገላብጥ ለሰባ ሁለት ጊዜ በመጽሐፍ ቅዱስ ላይ ተጽፏል። ለ72 ጊዜ በመጽሐፍ ቅዱሳችን ምን ብሏል ተጽፏል፣ 48 ጊዜ ጊዜ በብሉ ኪዳን፣ ወደ 29 ጊዜ ደግሞ በአዲስ ኪዳን ውስጥ ምን ብሏል ተብሏል፣ ፋሲካ ፋሲካ ፋሲካ። እግዚአብሔር ዛሬ አንድ ልጁን ወደ እኔና ወደ እናንተ ሲልክ አንድ ነገር ሊያደርግ እንደሆነ እንዲገባን በደንብ እፈልጋለሁ። ኢየሱስ ዛሬ አይደለም የሚሰቀለው፣ መታሰቢያውን ልናከብር ነው። ከሁለት ሺህ ዓመታት በፊት ኢየሱስ ለእኔና ለእናንተ ወገኖቼ በርቃኑን ነው የተንጠለጠለው። ምንድነው ዛሬ ፋሲካ ምንድነው? እኔና እናንተን ዛሬ ፋሲካ ብለን ስናወራ አንደኛው የሚሆነው ከሰፈር ውስጥ ከግዛት ከጠላት ጦርነት ከጠላት ቀጠና ውስጥ እኔና እናንተ ዛሬ በግዚ በቀራኒው መስቀል ላይ በፈሰሰው ደም መውጣት ይሆናል። እስቲ አሜን ብሏል። ኧረ መውጣት ይሆናል። የእስራኤል ልጆች በባርነት ውስጥ ተጨንቀው ለ430 ዓመት እጅግ በጣም የመረረ ጩኸት እየጮኹ ጭቃና ጡብ እየሰሩ በባርነት ውስጥ ባሉበት ሰዓት ላይ ዘፃ ምዕራፍ 12፣ 13 ላይ የእስራኤል ልጆች ወደ እግዚአብሔር ጮኹ። ይህ ባርነት በቃን፣ መገዛት በቃን በግብፃውያን እጅ ባሪያ መሆን በቃል የሚል ጩኸት ነው የጩሁት። እየረገጡ ጭቃ ይሞታሉ። ለፈርዖን ባሪያ ሆነው ዘድሜያቸው እድሜያቸው አልቆ በዛው በግብፅ ምድር ላይ የተነገረላቸው የትንቢት ቃል ሳይፈጸም ይሞታሉ። ዛሬም አንድ ነገር የሰራዊት ጌታ እግዚአብሔር በዚህ ቀን ለእኔና ለእናንተ ሊያደርግ ስለፈለገ ባሪያ ካደረገን ነገር ዛሬ በኢየሱስ ስም እንወጣለን። ጌታ በላቸው ስላለኝ ዛሬ መውጣት ይሆናል። አሜን። ግድ የለም አንተ እዚህ ያለህ ካስጨነቀ ነገር ግን ዛሬ መውጣት ይሆንልሃል። እሺ መውጣት ይሆናል። በልዋካት ኧረ፣ ሃሌሉያ ዣም ፋሲካ ከጭቅጭቅ፣ ከባርነት፣ ከስቃይ፣ ከእንባ የራስ ካልሆነ ነገር ነው። በብሉይ ኪዳን የወጡት ዋጋ ከመክፈል ጫካ ከጫካ ዋኖስ ፍለጋ ደም ለማፍሰስ ከመራወጥ፣ ኢየሱስ መጣና በአዲሱ ኪዳን በመስቀል ላይ ነፍሱን ሰጥቶ እስራኤል ልጆችን እኔና እናንተ ስሙ የተጠሩትን ምን አደረጋቸው? አወጣቸው። ስለዚህ ዛሬም ለእኔና ለእናንተ ከማይመች ጌታን ከማይከብርበት ነገር ዛሬ መውጣት ይሆናል። አሜን በሉ አሜን። አንደኛው ጌታ ሲያወጣ በግንባርህና በቤትህ መቃን ላይ የበግደም ምልክት ይሆና አሜን እረ ሃሌሉያ እረ ምልክት ይሆና አጥፊው አይገባም ገዳዩ አይገባም ሌባው አይገባም አጥፊው አይገባም አይገባም ብሉ እስኪ ዛሬ በእርግጠኝነት እነግራችኋለሁ ለናንተ ቤት ዛሬ እርግጥ መውጣት ይሆና ፋሲካ መውጣት ከምን ከባ ከጫር ከጭንቅ ከጣር ከመከራ እግዚአብሔር ዛሬ እንደዛ ሊያወጣ ፈልገዋል እኔ እና እናንተ እስቲ አሜን፣ መውጣት ይሁን አሜን። ኧረ ኢየሱስ ጌታ ነው። ሁለተኛው ፋሲካ ካላችሁ ራሱ ኢየሱስ ክርስቶስ ነው፣ ስለአንቺና ስለአንተ የታረደው አልፎ፣ ራሱ ራሱ ኢየሱስ ነው እንጂ ፋሲካ ቀን አይደለም። ፋሲካ የሆኑ ሳምንታት ምናም በቃ ምናም ተብሎ ግርግር ተፈጥሮ ዶሮ ታርዶ ተበልቶ ተጠጥቶ የሚያልፍ አይደለም። ራሱ ኢየሱስ ስላንተ፣ ራሱ ኢየሱስ ስላንቺ ነብሱን ነፍሱን የሰጠበት ይሄ ቀን ትርጉም ያለው ቀን ነው። ኢየሱስ ላንቺ እርቃኑን ተንጠለጠለ። ደምግባ ታጣ፣ ተዋረደ፣ ተተፋበት። አቅም እያለው አቅም አልባ አደረጉት፣ አዋረዱት፣ ተፉበት አቃለሉት። እንደፈለጉ አደረጉት። ግን ኢየሱስ የነበረ ነው የሚኖር ነው ለዘላለም የሚገዛ ነው። እረ ዛሬ ፋሲካ የሆነው ኢየሱስ ለአንተ ለአንተ እና ለቤት ዛሬ ትርጉም ያለውን ነገር ያደርጋል። ዓለም ሁሉ ግድ ያለበት ዓለም ሁሉ የተነጋገረበት ነገር ነው። ኢየሱስ ራሱ ሰጥቶ በዛም ጳውሎስ ስለገባ ዋንኛ ቆሮንቶስ ፋሲካችን ክርስቶስ ኢየሱስ ምን ብሏል? ታርዷል። ራሱ ነው ለአንተ የተሰዋው። ምን አረክበት? የተራራ ወጣ የትኛው ሸለቆ ወረድን? ማነው የተፋበህ? ማነው የዘደበህ? ማነው ያቃለለ? የለም። እሱ ስለአንተ መጣና በደም ውስጥ ቅድም እንዳልኳችሁ ቅንጣት ምታል በደል ሳይገኝበት እርቃኑን ተንጠለጠለ፣ ተዋረደ፣ ተገረፈ። በአጥንትና በብረት ቁሩላ ስድስት መቶ ጊዜ ነው የተገረፈው። እንዳይመስልህ እዚህ እንትኑ ላይ እንደምናየው እንዳይመስልህ ኖ ድንቅ በጣም አባቱም ዝም አለው። ሰማይ ጸጥ ለምን? የዓለምን ሁሉ የሚያስወግድ የእግዚአብሔር በግ ኢየሱስ መጥቶ ለሰው ልጆች ሁሉ ምን አደረገ? ነብሱን፣ ነፍሱን። በኢየሱስም ይህ ፍቅር እኔና በእናንተ ቤት አይቀልም። ለእኔ ነው የሚልሳን ሰው አሜን ይበላ። እ ተዋርዶ አንቺ ከበር እሱ ደምግባት አቶ አንተ ደምግባት አገኘ። እሱ ስለአንቺ ሞቶ እሱ ስለአንተ ሞቶ ለዓለም ሁሉ ነፍሱን ሰጥቶ ጆቼ እኛ ሕይወት አገኘ በሕይወት ኑሩ ተባል ጆቼ ኢየሱስ ክርስቶስ መቼም ቢሆን በእኛ ቤት አይቀልም። ሃሌሉያ አሜን። አይቀልም። አሜን አሜን። እሰይ አይቀልም። በሉ እሰይ። ስለዚህ ጌታ ዝም ብሎ አይደለም የመጣው። ለኛ ቤት ዶሮ አይደለም፣ ለኛ ቤት በግ አይደለም፣ ለእኛ ቤት ወገኖች የሆነ ማቴሪያል ገዝቶ ላይ ላይ በቃ የሚያብለጭልጭ ነገር ቤታችን ስለሆነ እሱ አይደለም። ፋሲካ ኢየሱስ ለኛ ቤት እርጉም የሰጠበት ነፍሱን የሰጠበት የተዋረደበት የተገረፈበት መከራ የመጨረሻ በዚህ ሰዓት ነው ወገኖች። ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ የጮኸው ስላንቺ ነው። አባቱ ጸጥ ቢለውም የሚገርማችሁ ሁለንተና ወገኖች፣ ኢየሱስ አሳልፎ ስላንተ ሲሰጥ በዚህ ሰዓት ፀሐይ ጠለቀችው። የወጉት፣ የገደሉት፣ ያዋረዱት፣ የገረፉት የሚገርማችሁ ነገር በእርግጥም የእግዚአብሔር ልጅ ነው፣ እሱ የዓለም ቤዛ ነው፣ እሱ የሕይወት ቁልፍ ነው፣ እሱ የሕይወት ባለቤት ነው ብለው እስኪደናገጡ ድረስ የናዝሬቱ ኢየሱስ አነጋጋሪ ነገር በዓለም ሁሉ የሚያቀው የማያቀው ሁሉ እስኪናገር ድረስ አነጋጋሪ ነገር አደረገ። ዛሬ እነግራቸዋለሁ በጠላቶቻችን ላይ ይጨልማል። ለኛና ለኛ ዘር ግን ዛሬ ብርሃን ወጥቷል። አሜን። እስቲ እግዚአብሔር ሰው መምህር ሕዝቅኤል ታነብልኛል። ለማቴዎስ 27 ቁጥር 50 ላይ ኢየሱስ ፈጽሞ ምን እንዳደረገ ይሁ ስሙ። ፈጽሞ ምን ብሎ ኢየሱስ ራሱ እንደሰጠ በማቴዎስ ወንጌል ምዕራፍ 27 ቁጥር 50 ላይ እንደዚህ ይላል። እስቲ አንብብልኝ እግዚአብሔር ሰው ኢየሱስም ሁለተኛ በታላቅ ድምፅ ጮኸ፣ ነፍሱንም ተወ። ነፍሱንም ተወ። እነሆም የቤተመቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ፣ ምድርም ተናወጠች፣ ዓለቶችም ተሰነጠቁ፣ መቃብሮችም ተከፈቱ፣ ተኝቶም ከነበሩትም ከቅዱሳን ብዙ ሥጋዎች ተነሱ ከትንሣኤውም በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ። የመቶ አለቃም ከእነርሱም ጋር ኢየሱስን የሚጠብቁ መናወጡንና የሆነውን ነገር አይቶ ይህ በእውነት የእግዚአብሔር ልጅ ነበረ ብለው እጅግ ፈሩ። አንቺ ምታመልኪው የእግዚአብሔር ልጅ ነው። ነፍሱን የተወው የእግዚአብሔር ልጅ ነው። ጩና ሲያሜን በለኛ። ሁለት ጊዜ ተጣርቶ ነፍሱን በተወ ጊዜ የቤተ መቅደስ መጋረጃ ለሁለት ተቀደደ፣ አለት ተሰነጠቀ። የዛሬ መቶና የዛሬ 50 ዓመት የሞቱ ሰዎች ኢየሱስ ሕይወት ይዞ መቃብሩ ስለገባ ሕይወት ገባባቸውና ብድግ ብለው ተነሱ። ብድግ አሬ አንቺ ቤት ላይ የትንሳኤ ጉልበት ሲነገር እነግራለሁ። አነጋጋሪ ነገር በቤት ላይ ይሆናል። የሞተ በላ ህይወት ይሰራል። እግዚአብሔር ድንቅን ነገር ያደርጋል። ጩና ሲያመን በለኛ መቼም የናዝሬቱ ኢየሱስ ክርስቶስ ወገኖች፣ እኔ ጌታ ነኝ፣ እኔ ያያል ነኝ፣ እኔ ብርቱ ነኝ፣ እኔ እንትን ነኝ ብሎ ራሱን ለመግለጥና ራሱን ገጽ አግዝፎ ለማሳየት አልሞከረም። ግን ተፈጥሮ ጭምር ጌትነቱን ሊናገር ዓለም ሁሉ ጌትነቱን ሊታወራ የሰው ዘር ሁሉ በሱ እንደዳነ እንዲያውቅ በዘጠኝ ሰዓት ፀሐይ ጠለቀች። የሆነ መጋረጃ ተቀዶልን እኮኑ ዛሬ በርቶልን ቁጭ ያልነው ኢየሱስ ነፍሱን ሰጥቶ ኢየሱስ ስለ አንቺ ተገርፎ፣ ይህ ፍቅር አይቀልብኝም የሚል አንድ ሰው ጮህ አሜን ይበላ። አረ ሃሌሉያ ስሙ ይክበር፣ አረ ስሙ ይክበር። ወዳጆች መቃብር ፈንቅሎ የሞትን ጣር ወደዛ አድርጎ ኢየሱስ ክርስቶስ ከተነሳ ከዛሬ 2000 ዓመታት በፊት ግን ገናናነቱን ኤልሻዳይነቱን የበላይነቱን የመጣበትን ተልኮ ማሳየስ ስለነበረበት የሚገርማችሁ ነገር በሞቱ ህይወትን ዘርተው ዛሬ አንድ ነገር ልበል እዚያብሩ በእናንተ ድንኳን ጉድ የሚያስብን ነገር የዛሬ ቀን በሆነው ጌታ እየተናገረኝ ስላለ አሜን። የኔ የሰው ጭንቅላት እንዲህ ሲከፈታ ይቻላል። እንዲህ ተከፍቶ ግን አነጋጋሪ የሆነ ዓለም ሁሉ፣ ሰይጣን፣ መናፍሶች፣ አለቆች፣ ስልጣናት እስኪወናብሩ ድረስ የሚያስደነግጥ የጸጋው ቃል ከሰው አፍ እየተወረወረ ሲወጣ አሜን። እባካችሁ አሜን መሉኛ። ይሄ መንፈሳሬ መጣፍ እግዚአብሔር ብሎኛል። ዛሬ ለአስር ሰዎች በቀራኒው መስቀል ላይ በፈሰሰው ደም አሜን፣ አሜን፣ አሜን። ባክ ተርከ የማጨርሰው እውነት ዛሬ አንተ ውስጥ ይግባ። ስብከ የማጨርሰው የደሙ ጉልበት አንተ ቤት ይግባ። ሞት በደሙ ኃይል ይከልከል። የሐዘን መናሪያ ይሰጋ። ልንቆዝም አይደለም የተሰበሰብነው ኢየሱስን ልናልቀው እንጂ ልናተልቅ እንጂ

እና አመሰግናለን። ትንሳኤውን እናወራለን። አሜን ወዳጆቼ። ስለዚህ ኢየሱስ ክርስቶስ የመጀመሪያው ምንድነው ካላችሁ፣ አወጣቸው በብሉ ኪዳን ከምን ከባርነት። ሁለተኛ ራሱ ኢየሱስ ነው፣ ፋሲካ እሱ ነው። ስለአንተ የታረደው የታረደው በግ እንኳን ገዝተህ እኮ ለማድረግ ትጨነቃላት፣ ተሳሳላት። ኢየሱስ ግን ለአንተ እንደዚያ ነው አሁን ሳይቀር የእውነት በጣም የሚገርመኝ አንዱን ልናገር እና ልጨርስ ካለን ሰዓት አቆየ፣ እናንተ ጎኑን ፈጽመው መሞቱን ቼክ ሊያደርጉ በጦር ነው እንደዚህ ወጉት። አልተፈራገጠም፣ ውሃና ደም ግን ከጎኑ ፈሰሰ። እነዛ በግራና በቀኝ የተሰቀሉ ሁለት ወንበዴዎች ፈጽመው አልነበረም የሞቱት። የኢየሱስ አሟሟት ግን ፈጽሞ ነው። ነብሱን ይተው ለዛኖስ ተቀብሎ መቃብሩ ስቷር ከፍክፍ ወስዶ የቀበረው። እነዛ ግን ተሰብረው ነው የተቀበሩት። አንዱ ኢየሱስ ሞቶ እኔና እናንተ አገኘ። ዛሬም ይሄ ፍቅር፣ ዛሬም ይሄ እውነት፣ ዛሬም ይሄ ኪዳን፣ ዛሬም ይሄ የሚነገር በቀራንዮ መስቀል ላይ የፈሰሰው ያ ትኩሴው ነው የኢየሱስ ደም። ያንተን ብቻ ታሪክ ቀይሮ እለፍ አልለን። የምታቃቸው ሁሉ በዚህ ደም የምታቃጭው ሁሉ በዚህ ፍቅር ተነክተው ከጨለማ ይውጡ፣ አረ ተነክተው ከሞት ያምልጡ፣ አረ ተነክተው ማዳን ይሁንላቸው፣ አሜን። እስቲ እንደዚህ ብሎ ፋሲካ በሉ። ማቴዎስ ወንጌል ፋሲካ ምራፍ 26 ወንጌል ምራፍ 26 ቁጥር 2 ላይ ያለው ስሙ፣ ጌታ ኢየሱስ ክርስቶስ ያለውን ነገር ማቴዎስ ቁጥር ሁለት ጌታ ስሆን ባለው ከሁለት ቀንም በኋላ ከሁለት ቀንም በኋላ ፋሲካ እንዲሆን ፋሲካ እንዲሆን ታወቃቸው፣ ታወቃቸው የሰው ልጅም ሊሰቀል አልፎ ይሰጣል አለ። በዚያ ጊዜ ካህናት አለቆች የህዝቡም ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊያስይዙት ሊገሉትም ተማከሩ።

አልፎ ይሰጠው ላንች፣ የተዋረደው ላንች። እኔ እኮ ለራሴ ለራሴ እኔ እኮ አልመጭ እኔ ለራሴ። እሱ ግን ስለ እኔና ስለ እናንተ ኃጢአትና በደል ታልፎ ተሰጠ። በጣም ታልፎ ለውርደት ኢየሱስ ታልፎ ሰጠ። ደቂቃ ሁላችንም በእግሮቻችን እንቆምና ቀኞቻችሁን ልባችሁ ላይ አድርጉ፣ እና ይህንን ቃል ሲያብር ሰው ያንብና ከዛ እንጨርሳለን። ሲተፉበት ዝም ለኔ ነው። ሲገርፉት ዝም ለኔ ነው። ሲያዋርዱት ዝም ለኔ ነው። እናንተ በጦር ሲወጋ ለኔ ነው። መስቀል ተሸክሞ ጎልጎልታን ያንን ተራራ ሲወጣ ለኔ ነው። ጥቂት ደቃ ቀኝ እጆቻችሁን አድርጉና፣ ፕሊስ እንጸልይ። ልባችን ላይ የእግዚአብሔር ሰው መምህር ሕዝቅኤልን ታነባለ በማርቆስ ወንጌል ምዕራፍ 15 ቁጥር 8 እስቲ ምንድን ነው የሚለው ስሙ። ቀኝ እጃችሁ ልባችሁ ላይ አድርጉና አስቡ በቃ አሁን የኔን ንግግር ተው፣ ከሰማይ ኢየሱስ ላንቺ የሆነልሽን ሰው መሆኑ እራሱ እኮ እጅግ በጣም ልብ ይሰፍራል። እነማን አሳልፈው እንደሰጡት አሁን እዛ ዝርዝር ውስጥ አልገባም፣ ግን እግዚአብሔር ሰው ያነባል። ማርቆስ ወንጌል ምዕራፍ 15 ከቁጥር 8 ፤ ህዝቡም ወጥተው እንደ ልማዱ ያደርግላቸው ዘንድ እየጮሁ ይለምኑት ጀመር። ጲላጦስም የአይሁድን ንጉሥ ይፈታላችሁ ዘንድ ትወዳላችሁን ብሎ መለሰላቸው። የካህናት አለቆችም በቅናት አሳልፈው እንደሰጡት እያውቅ ነበረና። የካህናት አለቆች ግን በርባንን በእርሱ ፈንታ ይፈታላቸው ዘንድ ህዝቡን አወኳቸው። ጵላጦስም ዳግመኛ መልሶ እንግዲህ የአይሁድ ንጉሥ የምትሉትን ምን ላድርገው ትወዳላችሁ አላቸው። እነርሱም ዳግመኛ ስቀለው እያሉ ጮኹ። ጵላጦስም፣ ምን ነው ያደረገው? ክፋትስ ምንድር ነው አላቸው። እርሱ ግን ስቅ እነርሱ ግን ስቀለው እያሉ ጮኹት አበዙ። ጲላጦስም የሕዝቡን ፍቃድ ሊያደርግ ወዶ በራርንም ፈታላቸው፣ ኢየሱስንም ገርፈው እንዲሰቀል አሳልፎ ሰጠ። ወታደሮችም ፕሬቶሪዮን ወደሚባለው ግቢ ወሰዱት። ጭፍራውንም ሁሉ በአንድነት ጠሩ። ቀይ ልብሱንም አለበሱት። የእሾህ አክሊልም ጎንጉነው ደፉበት። የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉም እጅ ይነሱት ጀመር። ራሱንም በመቃ መቱት፣ ተፉበትም፣ ተንበርክከውም ሰገዱለት። ከተዘባበቱበትም በኋላ ቀዩን ልብስ ገፈፉት፣ የልብሱንም ልብሱንም አለበሱት ልሰቅሉትም ወሰዱት። እጆቻችን ልባችን ላይ እናድርግ። የምንችል ቆመን፣ ለእኔ ነው እንበላ። አጭር ደቂቃ ሁለት ሶስት ደቂቃ፣ ለእኔ ነው እንበላ። እግዚአብሔር ሆይ፣ እኔ ጸልያለሁ። አንድ ልጅህን ልከህ ከዘላለም ጥፋት ታደግከ፣ ከዘላለም ሞታ አዳንከ። ኢየሱስ ዛሬም ይሁን ሁሉ እንግልት፣ ይሄ ሁሉ ስቃይ፣ ይሄ ሁሉ ሞት፣ ይሄ ሁሉ ውርደት ለኛ ነው፣ ለኛ ነው። አንተ ተዋርደኛ ከበር ኢየሱስ ጸልያለሁ። በዚህ ሁሉ እንግልትና በዚህ ሁሉ ግርፋት፣ በዚህ ሁሉ ስቃይ የተሰበረ ልብ ዛሬ ይጠገን። ይሄ ነው ፍቅር። ሰው ወዳለሁ፣ ወድሻለሁ ቢልሽ የሆነ የሚያልቅ ነገር ሰጥቶሽ ነው ተከሰ ነቀነ ተናግሮ ነው። የሆነ የከፋው ቀን ደግሞ ንግግሩ ይቀየራል። አንድ ቀን አንቺ ብሎ ጠርቶሽ የማያቅ ማን እኛን በፍቅር የወደደን ካፈር ከትቢያ ያነሳን ለኔ ነው፣ ለኔ ነው፣ ለኔ ነው ያለው። ዛሬም እውነተኛው ፍቅር በልባችን ሰርጾ እንዲገባ የልቡን ዓይናችን ይብራ በኛ ትዩ ሰማይ ይከፈት፣ አሜን ሰማይ ይከፈት። መቼም የመስቀሉ ፍቅር አይቀለብንም። ቀኝ እጆቻችን ብድግ አድርጉና አንድ ነገር ብለን ደግሞ እንጨርሳለን። መስቀሉን የሚያቃልል በኢትዮጵያ ምድር ላይ ገዝፎ የወጣ ገልብጦ እግዚአብሔር አንድ ልጁን ልኮልን ኢየሱስ የመጣበትን ተልኮ ነብሱን የተውበትን ነብሱን የተጠበትን አቅልሎ በትውልዱ ጭንቅላት ውስጥ የሚከት የስድስት ስልሳ ስድስት መንፈስ ኢሉምናቲ ገዳይ በዚህ ሀያል በሆነው ጌታ የተቀጠቀጠ ይሆን ይሰበር። አይቀልም መቼም በእኛ ቤት የመስቀሉ ፍቅር። በኢየሱስም ሽመታ በገቡበት ቤት ሁሉ ሞገስ ሲጥዋ ኃይላቸው እንደ ሻማ ይቅለጥ። ኢየሱስ ዛሬም አደህ ድነሽነህና በአሸናፊነት እንድትረታቸው ከኢትዮጵያ ምድራችን ላይ የሰው ደም የለመደ ደም እንደ ውሃ የሚጠጣ ዋና ነኝ የሚል ቤቴን፣ ትዳር፣ ልጆቼን የኔ ነው ሁሉ በደም ሸፍናለሁ። ዛሬ በተንጠለጠለው ጌታ በዚህ ጉልበታም በሆነው ኃያል ጌታ ቅስሙ የተሰበረ ይሆን የተመታ ይሆን። በኢየሱስ ስም ይመታ። የትውልዱ አእምሮ ይፈታ። በቤታችን ላይ አርነት ይሁን። አረ በእኛ ድንኳን ላይ እልልታ ይሁን። በእኛ ቤት ላይ እግዚአብሔር የደም ታላቅነት ሁሉ ተብሎ ይታይ። የዲያብሎስ መንግሥት አሰራሩ ትውልድን የያዘ ደም በመጠጣት የሚታወቀው የእናንተ ቤት ዛሬ በደስታና በልልታ ይሞላ። በጌታ ክብር ንስ በልልታና ያቤት ይባረግ።